ሰላም ሰላም! የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። ሀሳብ አስተያየታችሁ አይለየን። ያው ዛሬ ይዤላችሁ የመጣው እንግዲህ ሁላችንም እናውቀዋለን፣ ያው ዮሴፍ ማለት ነው እንግዲህ የገዛ እንግዲህ አባቱ እንግዲህ አርፎበታል ያው በጣም እንግዲህ ሀዘን ላይ ነው። ወንድማችን ዘላለምን እንግዲህ ያው ከዛ በፊትም አሁንም እንግዲህ ከነሱ ጎን በመሆን ያው ታውቃላችሁ። ዘላለም ወንድማችን እጅግ መልካምና ቅን ሰው፣ በጣም ኒንጃ፣ በጣም ቀና ሰው ነው ማለት ነው። እንግዲህ ያው ዛሬ እንግዲህ በጣም አዝነዋል። እንግዲህ ዮሴፍ ያው በጣም ብዙ ነገር እንግዲህ ከአባቱ ጋር ነበረ። ያው አባትየው እንግዲህ አርፎዋል። ያው ሁሉም ነገር ነበረ እንደ አባት፣ እንደ ሁሉም ነገር ያው ሁሉም ሰው ሲያገለው እነሱ ነበረ ማለት ነው። ያው አባቱ ነበረ የሚንከባከበው የሚያስፈልገው ነገር ሁሉም ነገር ትሪት የሚያደርገው የበለጠ አባቱ ነበሩ ማለት ነው። ያው አባቱ ደግሞ አርፎበታል እና ያው እንግዲህ ዮሴፍ በጣም አዝነዋል ማለት ነው። ዮሴፍ በጣም አዝነዋል። ያው እንግዲህ አብራው ደግሞ ኤልሳ አለች እንግዲህ ዘላለም ወንድማችንም ያው ያለው ነገር እንግዲህ ቃለ መጠየቅ አድርጎለት እንግዲህ ያለው ነገር በጣም ሀዘኑ ተሰምቶታል። እንግዲህ አባት አክል ከባድ ነው ማለት ነው። በዛ ላይ ሁሉም ሰው ነው እንግዲህ፣ ሁሉም ሰው አግሎት አባቱ ነበረ የሚንከባከበው ሁሉም ነገር የሚፈልግ ነገር የሚያስፈልገው ነገር በዛ ላይ ደግሞ ያው ሁሉም ነገር ኤልሳ ተናግራለች። ኤልሳ አባቱ አጠገብ ሁሉም ነገር ያኔ ፍሪደም ይሰማዋል አይሸፈንም ማለች አባቱ ፊት ስትሆን በቃ ክፍት አድርጎ ነው የሚቀመጥ የነበረ እና በጣም ተግባብቶና በጣም ጥሩ ነበረ ግንኙነታቸው። ያው አባትየውን በጣም ጥሩ ፍቅር ነበረ የሚሰጡት እንደነበረ ተናግራለች ማለት ነው። ያው እሱም ተናግረዋል እና በጣም ከባድ ነው የአባት ሀዘን እንኳን ለሱ ያኔ ለሌላም ሰው አባት ያው ሁሉም ሰው አባት ምንነት ያውቀዋል። አባት ማለት ሁሉም ነገር ነው ማለት ነው እና ጋሻ ነው መከታ ነው ሁሉም ነገር ነው አባት አባት ማጣት ከባድ ነው። ቤተሰቦቼ ማለት ነው እና በጣም አዝነዋል። ያው እንግዲህ ኤልሳም እንግዲህ ተናግራለች ያለው ነገር ያው ሐኪም ቤት እንደነበረና የሚያስፈልግ መድኃኒቱን ላይ እየገዛን ስናመጣ ይሄ አይደለም ሲሉን ምን ሲሉን ስንሯሯጥ ምን ስንል ነበር እና በመሀል ደግሞ እንዳረፉ ተነገረን። ያው ማረፋቸው ሰማን በማለት ተናግራለች። እንግዲህ ሐኪም ቤት ሁላ ገብቶ ሕክምና እንደተደረገላቸው ሁላ በጣም ነበር ማታ ማታ በጣም ነበር የሚጮሁት ህመሙ በጣም ነበር ማታ ማታ የሚጸናባቸው ብላ ተናግራለች ኤልሳ ማለት ነው እና ቤተሰቦቼ በጣም ከባድ ነው እና በዛ ላይ ደግሞ እንግዲህ ለልጃቸው እንግዲህ ዋና አባት ነበሩ። ለምሳሌ ያኔ ሁሉም ሰው ሲያገለው ሰፈር ላይ መጠቋቆሚያው ሰዎች ታውቃላችሁ፣ የሆነ ነገር የሆነ ነገር ወጣ ያለ ነገር ወይም ደግሞ የሆነ ነገር ካዩ መጠቋቆሚያ ነው የሚያደርጓችሁ ማለት ነው እና ይሄ እንዳይሆን በቃ ልጃቸው በፍሪደም ሙሉ ፍቅር እየሰጡ እንደ አባትም እንደ እናትም እንደ ሁሉም ነገር ነበረ። እንግዲህ እንደሚንከባከቡት እንግዲህ እሳ ተናግራለች ማለት ነው። ግን አሁን ያው እንግዲህ ሞተዋል ማለት ነው። አባቱ ሞተዋል እና በጣም እንግዲህ ያው አዝነዋል ማለት ነው። ያው አዝነዋል። ያው በጣም ያ እንትን ያለው ማለት ነው ያዘነው እንግዲህ ይሄ ያው ሞት እንደምታውቁ ቤተሰቦች ሁላችንም ያው ከሞት ሚቀር ማንም ሰው የለም ማለት ነው። ማንም ሰው የለም ያው የሚሰማችሁ ስሜት አለ። እንኳን እሱ አባቱ ቀርቶ እንደ ራሱ እንደዚህ አካባቢ ላይ ራሱ ሰው ሞተ እንኳን ስትባሉ የሚሰማችሁ ስሜት አለ። ለምን ሁሉም ሰው እናት አባት ያለው በእናት አባት ነው ሁላችንም የተፈጠርን ማለት ነው። እና አባት ማጣት በጣም ከባድ ነው ማለት ነው። እና በጣም ያሳዝናል። ያው እንግዲህ እሱ በጣም ተሰምቶታል። ያው ዮሴፍ ማለት ነው እና ያው ሁሉም ነገር እንግዲህ ከጎን ሆና አይዞህ ብላ እንግዲህ እንትን የምታበረታታው ያው ኤልሳ ናት። ኤልሳ እንደምታውቋት በጣም መልካምና ቅን እህታችን ናት ማለት ነው። ያው ዘላለምም ወንድማችንም አለ ያው በሚያስፈልጋቸው ነገር ከዚህም በፊትም ከጎናቸው እንደሆነ አሁንም ደግሞ ከነሱ ጎን እንደነበረ እና እነሱም እንግዲህ እያመሰገኑት ያው ሰምተናል ማለት ነው። እና ዘላለም ያው የታወቀ ነው። በጣም ከተበዳይ ከተቸገረ ጎን ነው የሚቆም ማለት ነው። ለብዙ እህትና ወንድሞች እንግዲህ ከጎናቸው በመሆን ብዙ ነገር በዛ ላይ ደግሞ ያለባቸው ችግር በመፍታት እንግዲህ የታወቀ ነው። ዘላለም ወንድማችን እንግዲህ በድጋሚ እድሜ እና ጤና ይስጠው ማለት ነው። እንግዲህ ያው በጣም ያሳዝናል ማለት ነው። ሚንጃ ያው በጣም አዝነዋል። ይልሳም እንግዲህ በጣም አዝናለች። ያው ሰፈር ላይ ለሱም ጥሩ ነበረ፣ ጥሩ መከታው ነበረ፣ መጠቋቆሚያ ነበረ ያረጉት ሁሉም ነገር የያዘለት ሁሉም ነገር መከታውም ሁሉም ነገር የሆነው አባቱ ነበረ፣ በማለት እንግዲህ ተናግራለች። አስቡ ማለት ነው እንግዲህ ቢሞት አይገለጥም አለች። ግን አባቱ ፊት ግን ክፍት ነበረ። በቃ ያኔ አይሸፋፈንም ነበር አለች። በቃ እሱ ፊት ሲሆን ክፍት ሆኖ እንደዚሁ በፍሪደም ቁጭ ነበረ ብሎ አብሮ የሚያወሩ ነበረ ብላለች ማለት ነው። እና ለዚህ ያክል ነው ማለት ነው። ያው ኤልሳ እንግዲህ ሁላችንም እናቃታለን። በጣም መልካም እና ቅን ሰው ናት፣ ቤተሰቦች ማለት ነው። እና አባት ማጣት ከባድ ነው እንግዲህ ከባድ ነው በጣም ከባድ ነው ማለት ነው። እና ያው ዮሴፍ እንግዲህ ሁላችንም እንግዲህ እናውቀዋለን። ከዚህ በፊት እንግዲህ ከማህበረሰቡ ከአካባቢ ሰው እንግዲህ ብዙ ሰው እንደነገርኳችሁ የሆነ ነገር ካየ ማለፍ አይችልም። ወይም ደግሞ ጠጋ ብሎ ለዛ ሰው ችግር መጠየቅ ሳይሆን የሆነ አለ አይደለም? አንዳንዱ ቀርብ ብሎ ይጠይቃቸዋል። አንዳንዱ ደግሞ መጠቋቁሚያ ነው የሚያደርጋቸው፣ እና እንደዛ መጠቋቁሚያ ሲያደርጉት ያው ሸሽቶ ወደ ጫካ ነበረ የሚኖር። ከዛ በኋላ ያው ከነ ዘላለም እንግዲህ በእነሱ አማካኝነት ከቤተሰብ እንዲሆን እና ያው ቤት ውስጥ ያኔ እንዲኖር ከአባቱ ጋር እንዲሆን በቃ በማድረግ አሁን በሰላም ደህና እየኖረ እንደነበረ ያው እንደምታውቁት ነው ሁላችሁም ማለት ነው ቤተሰቦቼ እና በጣም ያሳዝናል። እንግዲህ ሁላ ወደ ጫካ ሄዶ ለምንድን ነው ሰዎች ሲወጣም ሲገባ መጠቋቋሚያ ስላረጉት በቃ እሱም እንግዲህ አይምሮ በቃ አሁንም አሁን እንደዛ ሲተቋቁሙበት ፈራ፣ በቃ ሰለቸው ወይም ደግሞ በቃ ተሳቀቀ። ከዛ በኋላ ከዚህ ሁላ ምን ነው ብሎ ወደ ጫካ ነበረ፣ እዛ ነበረ ኖሮ ያደረገ። ከጊዜ በኋላ ግን ያው በኤልሳ ቤት እንግዲህ ኤልሳ አማካኝነት ያው ዘላለም ወንድማችን መኖሪያ ቤት ከቤተሰቡ ጋር እንዲኖር አድርጎት ነበረ ማለት ነው እና ያው ይህ ሁላ በምንድን ነው በሰዎች ነው ማለት ነው እና ሰዎች እንደነገርኳችሁ የሆነ ነገር ካዩባችሁ አንዳንዱ ቀረብ ብሎ ምን ሆነህ ነው ምን ሆነሽ ነው ችግርሽ ምንድን ነው ወይም ችግርህ ምንድን ነው ነግበኔ ነው እኔስ ነገ የሆነ ነገር ቢደርስብኝ በማለት የሆነ በቃ አለ አይደለም ምንም እንኳን ባያረግላችሁ የሚያጽናናችሁ ሰው አለ አንዳንዱ ደግሞ መጠቋቆሚያ የሚያረጋችሁ በቃ ነገ እሱ ላይ ምን እንደሚደርስበት ነግበኔ እንኳን አይልም ማለት ነው። እኔስ ይሄ ነገር ቢደርስብኝ ብሎ ማያመዛዝን ሰው አለ። እና አሁን እንደዛ ነበር የሚጠቋቆሙበት። ስለዚህ አሁንም እንደ በፊት ያው መሳቀቁ አይቀርም አሁን አባቱ ስለሌለ። ያው ይሄ እንግዲህ ኤልሳ ስለተናገረች ነው ማለት ነው። ኤልሳ እንግዲህ ተናግራለች። ያው በፊት አዲስ አበባ ጥሩ ነበረ። እንግዲህ አሁን ወደ ክፍለ ሀገር ናቸው መሰለኝ ማለት ነው። እና ቤተሰቦች በጣም ከባድ ነው ማለት ነው። እንግዲህ ያው እንግዲህ አይዞዋችሁ። እንግዲህ አባት ሞት ቀላል አይደለም፣ ከባድ ነው። እንግዲህ ለሙሉ ቤተሰብ እንግዲህ ጽናቱን ይስጣችኋላሉ። ቤተሰቦች እንግዲህ ዛሬ ይሄላቸው የመጣው ይሄንን ይመስል ነበረ። ሁላችሁም እንግዲህ ሀሳብ አስተያየታችሁ ስጡበት። ሰላማችሁ ይብዛልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁ አይለየን። ያው አባት ማጣት ከባድ ነው ማለት ነው። አባት ሁሉም ነገር ነው። እንደነገርኳችሁ አባት ሁሉም ነገር ነው። አባት ማጣት ቀላል አይደለም ማለት ነው። እንኳን ለሱ ለማንም ቢሆን መቼም ሁላችንም ከእናት አባት ነው የተፈጠር ነው ማለት ነው እና አባት እናት፣ በቃ ማንኛውም ቤተሰብ ማጣት ከባድ ነው ማለት ነው እና ሰላማችሁ ይብዛልኝ። ዛሬ ይሄላችሁ የመጣው ይሄ ይመስል ነበረ። ላይክ ሼር ሰብስክራይብ እያደረጋችሁ ለፉ ሀሳብ አስተያየታችሁ አይለየን። ከመጥፎ ነገር ይጠብቃል ይጠብቃችሁ እላለሁ። ሰላማችሁ ይብዛ።